ምናልባትም ያው የሚሆነው ስል የማይታወቅ አማራላ ጠፋ ነው አለ። ምስጥሩ ነው እንዳይቀር ለምን አፉን አውጥቶ እንደዚህ አማራላ ጠፋ ነው ብሎ እንደዚህ ነገረ። አዎ እያፈረስኩ ነው አለ። ያው ሌላ ሰው እንደወደደው ታየ እኮ ብሔረተኛ ነው። የኦሮሞ ብሔረተኛ ነው። በጣም ነው የወደደው። ታየ ብሔረተኛ እኮ ነው፣ የኦሮሞ ብሔረተኛ ነው። እንደነገርኩህ ብስጭቱም ከኦነግ ጋ ያለው ብስጭት እኮ እሱ ከጥቂት ሰዎች ግለሰቦች ጋር አሳስረውኛል ወያኔን ጠቁመው የሚል ካልሆነ እኮ ብታየ ብሔረተኛ ነው። ከዛ በኋላ እንደዋወል ነበረ ከኔ ጋር አንዳንድ እኔ ላይ የሚደረጉ ጫናዎችን ከተማ ውስጥ ምንም በሰማ ቁጥር በቃ ብስችት ነው የሚለው፣ ይደውልልኛል። ምናምን እነዛ ናቸዋ ብኖች ናቸዋ እነሱ ናቸዋ ይላልና፣ አሁን ሰሞኑን እያየሁት ነበረ።